ሰላም አለይኩም። ዋአሌይኩም አሰላም። እንዴት ነሽ ሐቡዬ? ሰላም ነሽ አለው አፍቃሪ? ሰላም ነው እማ። አለን አለን። እሺ፣ አፍቃሪ ነሽ ወይስ ተጣሪ? ውደድሽኒና፣ ሺ ከተዋወቃችሁበት ቀን ጀምሪ ማለት እሱ እኔ አዲስ አበባ ነበርኩኝ። ከዛ በኋላ እኔ ተከራይቼ የኖርኩኝ ነበር። ማለት ከሀገር መጥቼ አጎቴ ቤት ነበር የምኖረው። ከዛ ተከራይቼ ወጣሁኝና አጋጣሚ ሆኖ ከዛ መጀመሪያ ግቢው ላይ ስገባ እሱ ነበር ማለት ነበር የተቀበለኝ። እና ከዛ በቃ ያው ማለት እኔ መስፈርቴ በቃ በቃ የዲን ሰው በጣም በቃ ከድሮም ጀምሮ የዲን ሰው በጣም በጣም እንደዛ ነገር ነው በቃ ሳየው፣ በጣም እንትን አልኩለት። በጣም ነው እንትን ያልኩለት። በእርግጥ እሱ ውስጡ ላይ የእኔ እንትን ፍላጎት አለበት። አይሰማው ታረማሻል ይሰማል፣ ይሰማል ውዴ ድምጽሽ በደንብ ነው የሚሰማው። እሺ ከዛ በቃ በቃ እኔ ያኔ በቃ ለእኔ ይሆነኛል ብዬ የእኔ መስፈርት ያሟላ ነው ብዬ በጣም ምንትን አስበዋሉ። በጥቅሉ ወደ ስደት መጣሁኝ ማለት ነው። ከዛ ያው እዚህ መጥቼ ደግሞ በቃ በእያንዳንዱ እንትኖቼ ላይ በእያንዳንዱ እቅዶቼ ላይ እሱ አለ ማለት ነው። በእርግጥ ግን እሱ እንደዚህ ስለ ምናምን ጠይቆኝ አያውቅም። እሱ የዲን እንደዚህ የዲን ሰው ነው። እሱ የዲን ሰው ነው፣ ያ እንደዚህ እንትን ማለት አይፈልግም፣ የዲን ሰው ነው እና በቃ እዚህ ማጥቼ ምናምን ቢያንስ ሜቢ አምስት አመት ምናምን ነው ይሆነኛል። በቃ በጣም ነው። በእርግጥ ያው ሴት ልጅ አፏን አውጥታ አትናገርም ብቻ በጣም ነው የምወደው ብስሚላ፣ በጣም እጅግ ከመለሽ በላይ እና አንድ ቀን የሆነ ቀን ለሆነ ነገር እንደዚህ እንትን ፈልጌ እንዲገዛ ማለት። በእርግጥ ከእህቱ ጋር በጣም እንትን ጓደኛሞች ነን ከእሷ ጋር ማለት ከእህትዬው ጋር እና እሷ ያኔ ያው እንደ እህትነት ትመክረኛለች። ያኔ እንደዚህ ብርሽን አታጥፊ የሆነ ነገር ግዢ ምናምን ምናምን ትለኛለች። እሱም ደግሞ ለእሷ እንደዛ ይላታል፣ እንዳንቺ ብኩን ሆና እንዳትቀር ምናምናም ይላታል። እና እንደዛ ይለኛል ብላ ትነግረኛለች ማለት ነው። ከዛ በቃ የሆነ ቀን በቃ እስኪ እንደዚህ ያቅሜን ያክል የሆነ ነገር ምናምን ቢገዛ ምናምን ብዬ ተናገርኩኝ ማለት ነው። ግን እሱ ከዚህ በፊት ምንምን ባይጠይቀኝ ከዛ በኋላ ምናለኝ የሆነ ቀን እኔ ልድርሽ እፈልጋለሁ ምናምን ነገር ብሎ አለኝ። እኔ የሆነ ቤት ምናምን ነገር ካልኩ በኋላ ማለት ነው። ከዛ ችግር የለም። እንግዲህ እኔ በእርግጥ ብዙ ጊዜ ድዋ ሳረግ እሱ ጀስት ዝም ብሎ ነው ለራሱ ያው ጠጋ ጠጋ ለማለት ፈልግኩ ነው። ይሄ ቤት ነበረ። ለምን ከመሬት ተነስቶ አንድ ወንድ ልጅ ልድርሽ እፈልጋለ ይልሻል እና እሱ አባትሽ ነው፣ ታላቅ ወንድምሽ ነው፣ ማን ስለሆነ ነው ሚድርሽ? ያው እሱ ቀጥታ ለመጠየቅ እንትን ብሎ ነው። ጀስት ለመቀራረብም ያክል ነው። ገብቶሻል? ዲን ሰው ነው። እንደዚህ እንትን ምናምን አይደለም ከዛ በኋላ ያው ይሄን የሚጠይቀኝ፣ ደግሞ እኔ ቤት ምናምን በአቅሜ ያክል እገዛለው። ያኔ አፈላልጉልኝ ብዬ ካ። እንዲ ተዋወቃችሁት? የዲን ሰው ነው። በምን ተዋወቃችሁ? አንቺ እና እሱ የዲኑ ሰው? እዛ እነሱ ጋር ተከራይቼ ነበር ምኖረው። እነሱ ጋር ተከራይተሽ ስትኖሪ፣ እሱ የአከራይ ልጅ ነው? አይዋ፣ እሱ የአከራይ ልጅ ነው። አንቺ ደግሞ ተከራይ ነሽ? አይዋ። ያው በቃ ለእኔ መስፈርት ያሟላ ነው ብዬ በጣም እኔ ምንድን ነው መስፈርትሽ? አንቺ ወንድ ልጅ ለትዳር ብቁ ነው የሚለው እሱ ያሟላው መስፈርትሽ ምን ምንድን ናቸው? እኛ ምንድናቀ የዲን ሰው ነው። በጣም የዲን ሰው ነው። እኔ የምፈልገው ያ ነው። ይሄ ምናምን ምናምን ነገር ሰው በጣም የዲን ሰው ነው። እኔም የዲን ሰው ማታቁ ካላችሁ የዲን ሰው ማለት ሃይማኖት ላይ አክራሪ የሆነ ሰው ማለት ነው። እና ዋናው አንቺ ሃይማኖተኛ ይሁን እንጂ ውሸታም ቢሆን ማጋጭ ቢሆን ሴት ጉዳይ ዋናው ብቻ የዲን ሰው ብቻ ይሁን፣ ሃይማኖተኛ ብቻ ይሁን፣ ጺሙን ያሳድግ፣ መስጂድ ሲመላለስ ያለው ዋናው ላንቺ እኔ እንጃ እኔ እሱ ላይ እንደዛ ነገር አላይበትም። ህጋ ነው ማለት ነው የዲን ሰው ብቻ ይሁን ብለሻል ማሬ። ስራም ባይኖረው የዲን ሰው ከሆነ አንቺ ሰርተሽ ታበይዋለሽ። ምክንያቱም መስፈርቴ አንድና አንድ ነው ብለሻል። በህይወቴ በህይወቴ አንድን ወንድ ለባልነት ለመምረጥ ያ ሰው የዲን ሰው ከሆነ በቃ እመርጠዋለሁ። ዳት ሚንስ የዲን ሰው ከሆነ ስራ ባይኖረውም ምንም ችግር የለውም። አንቺ ሰርተሽ ታበይዋለሽ፣ እሱ ቤት ቁጭ ይላል። ወላህ አለም ያው በጊዜ ብቻ የተሰማኝ እኔ ያ ነገር ነው። መቼም ያው አቀል ያለው መቼም አንድ ሴት ልጅ ብቻ እንትን ብላው ትቀጥላለች ይባል ያው እሱ ደግሞ ብዙ የስራ እንትኖች ያለው ልጅ ነው። የራሱ ስራ አለው እሱ ስራ አለው፣ ይሰራል። የስራ ሰው ነው። ሲጀም ብዙ የስራ እንትኖች ያለው ልጅ ነው ማለት ነው። እና ይሰራል። ማሻላ። እኔ ያልኩሽ እኮ ስራ የለውም እኮ አላልኩም። ግን አንቺ መስፈርትሽ የዲን ሰው ሰውየው ስራም ባይኖረው ችግር አለው። አለው ስራ አለው። አሁን ግን ባይኖረውም የሚች ሆኬ አንቺ ሰርተሽ ታኖሪያለሽ። ምክንያቱም መስፈርትሽን አሟልቷል። መስፈርትሽ ማለት የዲን ሰው ነው። ሃይማኖተኛ ከሆነ በቃ እንትኔ ነው መስፈርቴ ነው ብለሻል። ስለዚህ ያ ሰው ስራም ባይኖረው አብሮ ታገቢዋለሽ ታስተዳድሪዋለሽ ምክንያቱም መስፈርትሽን ስላሟላ አይደል አዎ እንግዲህ ብቻ በሚለው ይያዝ እና ያው እዚህ መጣሁኝ በቃ በጥቅሉ ነጋ ጠባ እሱ ነው ማስበው በጥቅሉ ማለት ነጋ ጠባ እሱ ነው ማስበው እና በጣም ዱ አድርጌ ነበረ በዚህ ግን በዚች በቤት ምን ነገር አድርጎ ግን ሰበብ አድርጎ ሲመጣ አምስት አመት ሁላ የማስበውን እሱን የማስበውን እንትኔ የሆነ በጣም ዘጭ አደረገብኝ። ያኔ ለምን አንድ ሰውን ከወደደ የዲን ሰው ከሆነ ያኔ ሊማዛ በዚህ ተንተርሶ መጣ። ቢያንስ እሱ እስከነ ቤተሰቦች ጥግ ድረስ ነው የሚያቀኝ። እንደውም እኔ እንደዚህ እሱ እንትን ሲለኝ ጊዜ፣ ከዚ መጨረሻ ላይ ግን አይ እኔ ልዘወጅሽ እፈልጋለሁ ምናምን ነገር አለኝ። ከዛ በኋላ እንደዛ ሲለኝ ጊዜ ግን ለእናትሽ ጠይቂያት አለኝ። እንዴ እንዴ ነውኔ እናንተ ሳለስ ማማ ለእናቴ መጠይቃት ምን ብዬ ነው መጠይቃት ምናምን ነገር አልኩት። ከዛ አይ እሷ ስላየችኝ እናትሽ በጣም ወዳኛለች ምናምን ነገር አለኝ። እንዴ ማይባል ነገር አትበል። አሁን ምሳሌ እህትህ አንድን ልጅን እንደዚህ ጠይቋት እና እና እንደዚህ ያነ ልጅ ነበረ ብላ ብትጠይቃችሁ ዝም ብላችሁ እሺ ትላላችሁ? እንዴ እሷ ገና እሷ ሳትወዳው ምናምን እኔ የራሴን አለማስነቃት ማለት ነው። ከዛ በቃ ምን ችግር አለ? ምናምን ምናምን ነገር አለ። ብቻ በጥቅሉ እንደዛ ነገር አለ። በሳቱ የሆነ እንትኑ ቀነሰብኝ። በቃ እንደዛ እንደዛ እንትን አለኝ። ከዛ ትንሽ ቆይቶ ደግሞ እሺ ኔትወርኩ ነው ተቋርጦ ነበረ። ቴዶብኝ ነው ዞሮ ምንት ነ እንደዚህ እስከምትመጪ ድረስ የሆነ ነገር መስሪያ ብር ላኪልኝ፣ ምናምን ነገር አለኝ። ከዛ እንደዛ ሲለኝ፣ ዋው፣ ይሄማ በቃ ችግር አለው። ታዲያ አንቺ መስፈርትሽ ዲን ያለው ነው። ዲን አለው ሰውየ። ብር ብትልኪለት፣ ቤት ብትሰሪለት፣ ዲኑን እስከያዘ ድረስ መስፈርቴ ዲን ነው ብለሻል ዲነኛ ነው ሰውየው። እና ለምን አትልኪለትም ብር? ምን ችግር አለው? የምትፈልጊው ዲነኛ ነው እኮ ዲን ተሻል አው ግን ቢሆንም ደግሞ ሆንለት አለው ብለሻል። ስለዚህ ለምን አትልኪለትም ብር? ለምን አትልኪለትም? ለምን አታገቢውም? ለምንስ ቤት አትሰሪለትም? ሁለተኛ ሚስትም ካገባ ላይሽ ላይ ምንም ችግር የለውም። አብረሽ ታስተዳድሪያቸዋልሽ። ለምን ዲነኛ ነው ሰውየው መስፈርትሽን አሟልቷል። አንድ ነው ያንቺ መስፈርት ለትዳር ምንድን ነው? እሱም ዲን ነው። ዲን ካለው አንድ ነው መስፈርት የሚለሽ በቃ መስፈርትሽን አሟልቷል። መስፈርትሽን እስካሟላ ድረስ ሰውየው ምንም ነገር ቢደቂሽ ማድረግ አለብሽ። ብቻ በቃ በጥቅሉ እንጃ እንደዛ ነገር ሲለኝ፣ የእሱ ያለኝን ነገር ቀነሰብኝ። በቃ እንደዛ እንደዛ ሲለኝ፣ ለምብት እሱ እስከ ጥግ ስለሚያውቀኝ እንደ ዲንም እንዳለው ልጅ ሆኖ ሚለኝ ይለኛል ብዬ የጠበኩት የነበረው በቃ የወጣሽበትን የቤተሰብ አላማ አሳክተሻል እና ይለኛል ብዬ ነበር የጠበኩት። ያኔ እንደ ዲኑ ደሞ ሆኖ ማለት ነው አንድ ሰው ያው ከወደድሽው እውነትም አንቺ ከወደድሽ አንድ ወድ እንደዛ ነው የሚያደርገው ብዬ ነው ማስበው። ከዛ በቃ ከዛ ብር ምናምን ጠየቀኝ። እኔ እንደዛ ነገር አላደርግም ምናምን ነገር አልኩት። ብቻ እስከ ወር ድረስ አወራን፣ የተወሰነ አወራን። ምናምናም ብር ምናምን በመሀል ስናወራ ብር ምናምን ይለኛል በማለት ከዛ ኋላስ እንትን አልኩት ማለት ነው ግን እንደዛ ቢለኝም እኔ ውስጤ አልተቆረጠልኝ። ለምን አምስት አመት ድረስ በጣም ማስ ማስበው በእያንዳንዱ እቅዶቼ እሱ አለ ማለት ነው። ከዛ በቃ አሁን ደርሶ ደግሞ ባለፈለታ የምር እኔ ለአመት ባል ምናምን እገባለው ብዬ አስቤ ነበር ለአረፋ ማለት ነው። ከዛ የሆነ ህልም አይቼ እህቱ ጋር ደወልኩኝ ማለት ነው። እህቱ ጋር ስደውል የሆነ ቀን ለእህትዮው ብሏታል። እኔ እሷ ስትመጣ እኔ ነኝ የማገባት ምናምን ብሎ ሰምቼዋለሁ ማለት ነው። እንደዚህ እያወራን በይሞ ማለት ነው። እንደዛ ሲለኝ ወይኔ በቃ ይሄ ነገር ድዋዬ ሰምቶ ለእኔ ሊያደርገው ነው ምናምን ብዬ ብቻ እንትን በቃ ደስ ብሎኝ ነበረ። እዛ ምናንድ ባለፈ ለታ ለአመት ባሉ ደውዬ እንትን ስል የሆነ ህልማ እየሆኝ እሱ የሆነ ነገር ምናምን ሲሆን በቃ ህልም አይቼ ከዛ እህቱ ጋር ደወልኩኝና ከዛ በኋላ እኔ ስልክሽ እኮ የለኝም እሱ ይሄ ወንድሜ ጋር ነበረ ተጣልተን ምናምን ስልክሽን የለኝ ምናምን፣ ማን ነው ምናምን እንደዚህ እንደዚህ፣ ለምን ተጣላችሁ ምናምን ሳይነግረን አግብቶ ወጣ ምናምን ነገር አለችኝ። ሳይነግረን አግብቶ ወጣ እሱንም ክርስታን አስልሞ ምናምን ነገር አለችኝ። ወይኔ በቃ እውነት በጣም ነው የከበደኝ። በሳቱ በጣም እጅግ በጣም ነው የከበደኝ። ብቻ ምን ልበልሽ ግን በቃ ማመን ሁላ አቃተኝ ማለት ነው። ከዛ በኋላ በቃ ደወልኩለት እና ግን የምሰማው ነገር እውነት ነው ምናምን፣ ግን አውቄ እኔ ደውዬለት አውቄ፣ ከቤተሰቦቹ በጣም ይወዱኛል በጣም ማለት ነው። ከዛ አውቄ አገናኝ ምናምን ነገር ስለው ጊዜ ስለው ጊዜ ቤት አይደለው ምናምን ነገር አለኝ። ከዛ እና ትመለስም እንዲህ ስለባ በኋላ ግን መደወልሽ ነውር አይደለም። ኦሬዲ ሚስት ያለው ሰው ጋር ባለትዳር ለማማገጥ መሞከር፣ ባለትዳር ወንድ ጋር መደወል እና ቤተሰቦች ክን አገናኘኝ ማለት አውቂ ምናምን ነውር አይደለም። አንቺ አግብተሽ የድሮ ኤክሱ ባልሽ ጋር ደውላ ልታታልለው ልታናገረው ብትሞክር አይደብርሽም? ያው ታውቂያለሽ እኔ ብቻ ያው ምን ታደርጊዋለሽ፣ በቃ ደኔ ጅስት ነውር ነው ነውር ነው ያገባ አንድ ወንድ ልጅ ካገባ በቃ አገባ መተው ነው። አንቺ አረብ ሀገር ላይ እድሜሽን ስትጨርሽ እዛ አንዷን አግኝቶ አገባ፣ አለቀ። ካገባ አንቺ ህይወትሽ ማየት ነው እንጂ ያለብሽ ባለትዳር ወንድ ጋር ደውለሽ እንደገና ከሱ ጋር ማውራት አይጠበቅብሽም። ካገባበት ሰዓት ጀምሮ፣ ማግባቱን ከሰማሽበት ሰዓት ጀምሮ እርግፍ አድርገሽ ነው ይህን ሰውዬ መተው ያለብሽ። ያገባ ወንድ ጋር አይደወልም፣ ነውር ነው በጣም እድል ያ ሰውዬ ሚስቱ ላይ እንዲማገጥ እድል መስጠት ነው፣ ያገባ ወንድ ጋር መደወል። ዝም ብሎ ዝም ብዬ ኮ ነው ኔኮ ለቀልድ ነው ኔኮ እንዲ አይደለም፣ ቀልድ ምናም ብሎ ነገር የለም። ከባለትዳር ወንድ ጋር ምንም አይነትን ከሰላምታ አያስፈልግም፣ ምንም አይነት ወሬ አያስፈልግም። አዎ በቃ ደወልኩለት፣ አወራት የምሰማው ነገር እውነት ነው ወይ ምናምናም ነገር አልኩት አው በእሳቱ አንቺ ጠይቄች ነበረ ግን አንቺ የወሰድሽው በጥቅም ምናምን ነገር አርገሽ ነው እንደ እንደዛማ ከሆነ ብዬ ናገነ። ቤተሰቦቹ በጣም ስለሚወዱኝ ቤተሰቦቹን አገናኝኝ አልኩት። ምናምን ምናምን ስላልሽ ነው ወሬ ውስጥ መግባት አይጠበቅብሽም ከሱ ጋር አው ያው ብቻ አልኩት። እና አገባሁኝ ምናምን ምናምን ነገር አለኝ አስልሜ ነው ለዛውም ምናምን ነገር አለኝ ከዛ ግን መጨረሻ ላይ እኔ በጣም እንደምፈልገው ነገር አድርጌ ነገርኩት። ግን በቃ ያው ካሁን በኋላ ምን ያደርጋል? ከሄደ በኋላ። ግን በፊት በፊት እኔ ያኔ እንድዘ ከጠየቀኝ በኋላ እኔ በቃ የሆነ ለአንተ የሆነ እንትን አድሮብኝ ነበረ። ሴትዮ ምን ሆነሻል? ከአገብ ሲያገባ ጠብቀሽ ትፈልጊው እንደነበር የምትነግሪው ሚስቱን ትቶ አንቺን እንዲያስብ ነው። ሁለተኛ እንዲያገባሽ ነው። ለምን ትነግሪዋለሽ? በቃ አገባ አለቀ። ካገባ በኋላ መንገድ የለብሽም። በቃ፣ እኔ ግን እኮ ውድክ ነበር። እኔ ፈልግክ ነበር። አስብክ ነበር። አሀ ከዛ ይሄ ሰውዬ እንዲወሰልት እንዲባልግ ሚስቱ ላይ እድል እየሰጠሹ ነው ማለት ነው። ገባሽ? አንቺን እንዲያስብ። ባለትዳር ነው። ሚስቱን ከሚስቱ ጋር ሆኖ አንቺን እንዲያስብ ሁለተኛ ሚስት የምትሆኝ ከሆነ ምንም ችግር የለውም። ለመሆን አንቺ ፍቃደኛ ነሽ? ሁለተኛ ሚስት። አረ እንደዛ ነገር እንኳን አልፈልግም። አይ ዲነኛ ይሆናል አላልሽም እንዴ? ዲነኛ ከሆነ እኮ ሁለተኛ ሚስት ማግባቱም አይቀር ነው። ስፈልብቻ እንደዛ ነገር ነው በቃ ሀላስ። እና ብቻ ማሪ፣ ሁለተኛ የመሆን አንቺ ችግር ከሌለ በፊት ሶኬ ወድካለሁም በ አፈቅርካለሁም በ ዞሮ ዞሮ ሚስቱ መሆንሽ አይቀርም ሁለተኛ ሚስት የመሆን አንቺ ፍቃደኛ ነሽ ወይ? ችግር የለብሽም? አላ እኔ አልፈልግም። ሀላስ አሁን እንትን ካለ በኋላ የለብኝም። እርግጠኛ ነሽ? ልብሽን አዳምጪ። አዳምጫዋለሁ በደንብ። ምን አለሽ ልብሽ? እንዴ ሀላስ በቃ ያኔ ምንም ምንም እንትን ሳል በንጹህ ልብ ነበረ እኔ የወደትኩት የነበረ። ስለዚህ አንዴ ካገባ በኋላ ደግሞ ሀላስ ምን ያደረግልኛል? መደረብም አልፈልግም። እንዲደረብብኝም አልፈልግም። እሺ፣ ሌላ ዲነኛ አላገኘሽም ከሱ በኋላ? አሁን እኮ በቅርቡ ነው የሰማሁት። እስካሁንም ማስበው አምስት አመት ድረስ እሱን ነበር እኔ። እንደዚህ እንደዚህ ነገሮች ብዙ ምንትን አደለው፣ ያው ስለሚያቀኝ ስለማቀው ብዬ እንደዛ ነበር ማስበው። ዞሮም ያው ለእኛ ያልጻፈው ነገር መቼም እኛ ምንም ማድረግ አንችልም። ብቻ የማታገኙ ነገር በዚህ አጋጣሚ መውደድ በጣም ልብ ይሰብራል፣ በጣም ይጎዳል በማለት ያክል ነው። የእናንተ ያልሆነውን ነገር ለመውደድ በጣም ይከብዳል በጥቅሉ ማለት ነው። ግን በጣም እኔ ውስጤ የምር ልቤ እስከሚያመኝ ድረስ ነው። በቃ እሱን እንትን የምለው ይወደድሽለት። እንግዲህ እውነተኛ አፍቃሪ ያፈቀረውን ሰው ምንሆን እንደወደደለት ሲጠየቅ በደንብ ማብራራት ይችላል። እስኪ ይህን ሰውዬ አሁን ያገባውን ሰውዬ ምኑን ነበር የወደድሽለት? እየነገርኩሽ ነው ዲኑ በቃ አህላቅ አለው ዲን አለው። በቃ ዲን ያለው ሁሉ ቢመጣ ሁሉንም ዲን ያለው ወደሽ ትታበቂያለሽ? ከሌላ ወንዶች ምን የተለየ ነገር አለው? ዲንማ ሁሉም ዲነኛ ብዙ አለ ዲን ያለው ብዙ አለ አይደል? አሁን እነሱ ጋኔ ሁለት አመት ተቀምጫሉ ስለዚህ ሙሉ መስፈርቱ በቃ ለሰዎችም እንደዛው ጥሩ ነው በቃ። እኔ ሁለት ዓመት ቁጭ ብያለሁ፣ እነሱ ጋር አይቼዋለሁ። ስለዚህ ለእኔ ይሆነኛል ብዬ ያሰው እንደ በዚህ ዝን የወደድኩት በቃ። ለቤተሰቦቹ ምንድን ነው ያለችው? ለቤተሰቦቹ ታማኝ ነው። በጣምሰቦቹ አለ። አንቺ ምን አገባች? ለቤተሰቦቹ ቢታመን ባይታመን አንቺ ቤተሰቦቹ መታገቢ የምታገቢው እሱን ምን አስጨነቀሽ ስለ ቤተሰብ? የሰጠኩን ለሴት ልጅም ክብር አለዋ። ለዛ ነዋ ብሬ ጠየቀሽ። ለዛ ነዋ አንቺን ቁጭ አድርጎ ሌዳ ያገባው። በጣም ለሴት ልጅ ክብር ስላለው ነዋ ብሬ ጠየቀሽ። በጣም ባይዘው። አንዳንዶቻችሁ አንድ አንዶቻቹ ጺም አሳድገው ስላያችሁ ብቻ ሀይማኖተኛ ነው ብላችሁ አንድ ሰው ታስባላችሁ። ፂሙ አድርጎ ብቻ ስላያችሁ ባይዘው። ፋሽን ነው አሁን ፂም ማሳደግ። ፂም ያሳደገ ሁላ ኢማነኛ ሃይማኖተኛ ነው፣ አክራሪ ነው፣ ዲነኛ ነው ምናምን ብላችሁ አታስብ። ሃይማኖተኛ ማለት የማይዋሽ የሰውን ሀቅ የማይፈልግ ነው። እሺ፣ የማያጭበረብር ዚዛ፣ የማይል ፀጥ ያለ በቃ ሀቀኛ ነው። ከሚስቱ ውጭ ሌላ ሴት ዞር ብሎ እማያይ፣ ከሚስቱ ውጭ ሌላ ሴት እዚህ ምድር ላይ ኢቭን አለች ብሎ የማያስብ ነው። አንቺን ቁጭ አድርጎ ዛ ሄዶ ሌላ ጀንጅኖ አግብቶ። ደግሞ አንቺ ዲነኛ ነው እንትነኛ ነው ይህን ጺሙ አድርጎ ስላየሽ ይሆናል ዲነኛ ያልሽው፣ ሌላ እኔ ምን እንትን እንዳልሽ አላቅም፣ ብቻ በጣም ይገርማል። ደግሞ የውልሽ ዲነኛ ወንድ፣ ኢማን ያለው ወንድ የሴትን ብር በፍጹም አይፈልግም። በፍጹም ከሴት ብር አይጠይቅም። በፍጹም እሱ ወንድ ነው፣ ሰርቶ ያስተዳድራታል እንጂ ከሴት ልጅ ገንዘብ በፍጹም ቀድማ እንደ የታወቀችላችሁ የአከራይዋ ልጅ ነው እሷ ተከራይታ እዛ ስትኖር ነው የወደደችው ይኸው ስንት አመት አረብ ሀገር መታ በሱ ፎን ቃ እየፎነቀቀች ነው ጀለሴ ሌላ አግብቶላት ቁጭ ብር ስላላከችለት ሄዶ ልንገርሽ አንድ ነገር አንደኛ ከራስሽ ጋር ታረቂ ሁለተኛ መስፈርትሽን አስተካክይ ምንድን ነው መስፈርትሽ የማይገናኝ ነገር መስፈርትሽ ሊሆን የሚገባው

ወንድ ልጅ ስትመርጪ እሳይ ገስ ናቅሎ መውጣት ማይችል ሰው በታ ኮመንት ላይ በቃ ሶች ይጨርሻ ልብላ ጽፋልች። አቶ ጫትም ዛሬ አንደኛ ለ ዋርኒንግ ይሰጣል። ልጆች አታሳይ እሺ፣ አንደኛ ማለት ነው። ወንድ ስትመርጪ መምረጥ ያለብሽ የሚያከብርሽን ነው። እሺ፣ አንደኛ ይሄ ሰውዬ ያከብረኛል ወይ ነው። ካላከበረች ምንም ዋጋ የለውም። ካላከበረሽ ፍቅር ራሱ መፈላለግ እራሱ ቢኖር ይጠፋል። ሁለተኛ ደግሞ ይወደኛል ነው። መጀመሪያ ያከብረኛል፣ ሁለተኛ ይወደኛል፣ ከዛ ታማኝነቱ፣ ከዛ ለሌላ ሰው ያለው ክብር። ሌላን ሰው ሌላን ሴት እያንቋሸሸ አንቺን አከብርሻለሁ የሚልሽ ሆኖ ውሸታም ነው። አንቺ እጁ እስክትገቢ እና የፈለግ የሚፈልገውን ነገር ከአንቺ እስኪያገኝ ነው እንጂ በማያ ገባሽ ስለማያ ገባሽ ነገር ሊሆን አይገባም መስፈርተሽ። እሺ እሺ፣ ይማችሽ። እና እሁድ እሁድ የትዳር አገናኝ ፕሮግራም አለ እዚህ ቤት ትዳር ፈላጊዎች፣ ነይና ነይና፣ አንድ ባለዲን እንፈልግልሻለን። ይቅርብኝ ይቅርብኝ። እዛው ሀገሬ ሲገባ መስፈርታ ማለጫ ባለዲን ነው እንፈልግልሻለን። ለምን ብትይ የአንቺን ያለወረ ነገር እዚህ አጋጣሚ ምን እንደተማርኩ ብታውቂያለሽ። ያየሁትን ሁላ የኔ በቃ አላህ የከተበልኝን በስተቀር እንዳልወድና ያየሁትን ሁላ እንዳልወድ ተምሬበታለሁ። ማለት እኛ የወደድነው ነገር ለእኛ ሸረ እንደሆነ ተምሬበታለሁ። ካሁን በኋላ ምንም እንዳልወድ እንደውም በቃ እንድካስ ፈልጋለሁ። በዚህ አጋጣሚ ማለት ነው። ለጌታ መማጸነው ነገር ልክስሽ እኮ ነው። እሁድ እሁድ የትዳር ፈላጊዎች ፕሮግራም አለን እሁድ እሁድ። ስለዚህ እሁድ ነይና አጋባሻለሁ እያልኩሽ እኮ ነው። ይቅርብ፣ ይሄ ኦንላይን ማ ይቅርብ፣ ኦንላይን ይሄ የሚዲያ እሁድ ኦንላይን ላይ ትውውቃችሁ ብቻ ነው የምትጋቡት? ሀገር ቤት ሄዳችሁ ሽማግሌ ልኮ በአካል ተዋውቃችሁ ነው የምትጋቡት። ኦንላይን ላይ መተዋወቁ ብቻ ነው። ትተዋወቃላችሁ፣ ቁጥር ትቀያየራላችሁ፣ ከዛ ታወራላችሁ፣ ትጠያየቃላችሁ። ምን ትወጃለሽ፣ ምን አትወጂ፣ ምን ይወዳል፣ ምን አይወድም፣ ባህሪ ለባህሪ ትጠናናላችሁ። ሁለት ዓመት ትጠናኑ፣ ከሁለት ዓመት በኋላ ወደ ትዳር ትገባላችሁ። ገባሽ? ዞሮም ብቻ ሀላስ በቃ እኔ ከአሁን በኋላ በጣም የተማርኩበት ነገር ቢኖር ያየሁትን ሁላ እንዳልወድ ተምሬበታለሁ። ለምን እኛ የወደድነው ነገር ለእኛ እንደማይጠቅመን እና አንድ ሰው ብቻ ወይ ልባችንን ጎትታ ጎትታ መሬት አደረሰችው። አሳብዷታል ሰውየው ቀላል አሳብዷታል። ልባሄዳ ገባ እሮብ ነው ሚወጣ ማታ ሁለት ሰዓት።